ሰላም ጤና ይስጥልኝ። ወደ ቻናላችን ተከታታዮች የዛሬ አዳዲስ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜን ተከትሎ የጋበዝን አርዕስት እናስቀድማለን። ብሔራዊ ባንክ የገንዘብ ማስተላለፍ አገልግሎት እንዲሰጡ ፍቃድ የተሰጣቸውን ድርጅቶች ስም ዝርዝር ይፋ አደረገ። የኢትዮጵያ መንግሥት በትግራይ ኃይሎች ላይ ፈጽመው በተባለ የድሮን ጥቃት 16 ታጣቂዎች መገደላቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘገበ። አቶ ታዬ ደንደአ ከተከሰሱባቸው ሶስት የክስ መዝገቦች በሁለቱ ነጻ መባላቸውን ጠበቃቸው ተናገሩ። የዩጋንዳ ፕሬዚዳንት ኬንያን አስጠነቀቁ የሚልና በጆርጂያ በተከሰተው የቱርክ ወታደራዊ አውሮፕላን መከስከስ አደጋ ሀያ ወታደሮችና የበረራ አባላት ሕይወታቸውን ማለፉ የተመለከቱ ዜናዎች ወደ እናንተ እናደርሳለን። አብራችን ቆዩ። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዲሰጡ የተፈቀደላቸውን የገንዘብ አስተላላፊ ድርጅቶች ስም ዝርዝር ይፋ አደረገ። ባንኩ ዛሬ ህዳር ሶስት ቀን ባወጣው መግለጫ ከዘጠና በላይ ለሚሆኑ የገንዘብ አስተላላፊ ድርጅቶች የገንዘብ ማስተላለፍ አገልግሎት እንዲሰጡ ህጋዊ ፍቃድ ማግኘታቸውን አስታውቀዋል። ቀደም ሲል የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረና ዋና ምስረ ቤቱ በአሜሪካ ቨርጂኒያ ግዛት ያደረገው ራማዳ ፔይ በህጋዊ የገንዘብ አስተላላፊዎች ዝርዝር ውስጥ ዳግም እንዲካተት ተደርጓል ብለዋል። የኢትዮጵያ ብሔራዊ ባንክ እንዳስታወቀው ውሳኔ ላይ የተደረሰው በአገልግሎት አሰጣጥ ላይ አጠቃላይ ግምገማ ከተካሄደ በኋላ ነው። በሀገሪቱ ህግና ደንብ መሰረት በድርጅቱ ላይ አስፈላጊ የቁጥጥርና የክትትል ሂደት መደረግ ንም ጠቅሰዋል። ባንኩ አክለውም በአሁኑ ጊዜ አገልግሎት እንዳይሰጡ አግደው የሚገኙ ሌሎች የገንዘብ አስተላላፊ ድርጅቶች ሁሉ የሀገሪቱን ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስድ አሳስበዋል። የኢትዮጵያ ብሔራዊ ባንክ ውጭ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያሰላልፉት በማንኛውም ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን መረጋገጥ ይኖርባቸዋል ሲል አክሎ አሳስበዋል። የባንኩ መግለጫ ህጋዊ ፈቃድ በተሰጣቸው ድርጅቶች በኩል ገንዘብ መላክ ደህንነት ተጠብቆ እንዲደርስ ከማድረጉ በላይ ህገወጥ የገንዘብ ዝውውርና አሸባሪነትን በገንዘብ መደገፍ ለመከላከል ወሳኝ መሆኑን አብራርተዋል። ባንኩን ይህን የገለጸው የብሔራዊ መረጃና ደህንነት አገልግሎት ህገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ የተደረሰባቸው አንድ መቶ አስራ ሁለት ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥር ስር መዋላቸውን ካስታወቀ ከሁለት ቀን በኋላ ነው። አገልግሎቱ ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገራቸውን ጠቁመዋል። በተጨማሪም በቅርቡ በህገ ወጥ የውጭ ምንዛሬ የወንጀል ተግባር ላይ ተሰማርተዋል የተባሉ 123 ተጠርጣሪዎች የባንክ ሂሳብ እንዲታገድ መደረጉን የፋይናንስ ድህንነት አገልግሎት ማስታወቁ አይዘነጋም። የኢትዮጵያ መንግስት በትግራይ ኃይሎች ላይ ፈጽመው በተባለ የድሮን ጥቃት 16 ታጣቂዎች መገደላቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘገበ። የኢትዮጵያ ፌዴራል መንግስት በትግራይ ኃይሎች ላይ ባለፈው ሳምንት ፈጽመው የተባለው የድሮን ጥቃት በትግራይ ግዛት ውስጥ እንዳልተፈጸመ የገለጸው ዜና ምንጩ የድሮን ጥቃቱ የተፈጸመው በአፋር ክልል ውስጥ ገብተው በነበሩ የትግራይ ታጣቂ ኃይሎች ላይ እንደሆነ አንድ የትግራይ ባለስልጣን መናገራቸውን ዘገባ ጠቅሰዋል። በዚህ የድሮን ጥቃት 16 ታጣቂዎች የተገለው ሌሎች 22 እንደቆሰሉም ከምንጮች መረዳቱን የዜና ምንጩ አመላክተዋል። የዜና ወኪሉ በጉዳዩ ዙሪያ ከፌዴራል መንግስት ባለስልጣናት መረጃ ጠይቆ ምላሽ እንዳላገኘ ገልጸዋል። አንድ ስማቸው እንዲጠቀስ ያልፈለ ያደረጉ የረዴ ድርጅት ውስጥ ሰራተኛ በኩላቸው የትግራይ ኃይሎች ባለፈው ሳምንት አፋር ክልል ውስጥ የፈጸሙት የተባለው ጥቃት ተከትሎ ሴቶችና ሕፃናት የሚበዙባቸው 18 ሺህ የአፋር ክልል ነዋሪዎች ከቀያቸው እንደተፈናቀሉ ተናግረዋል ተብሏል። ለትግራይ ባለስልጣናት ቅርብ የሆኑ አንስማቸው ያልተጠቀሰ ምንጭ ደግሞ በአፋር ክልል ውስጥ የተፈጸመው ጥቃት ሀራ መሬት ወይም የትግራይ ሰላም ኃይል የተባለ እና በአፋር ውስጥ የሚንቀሳቀስ ታጣቂ ቡድን ላይ እንደሆነ መናገራቸውን ዘገባ አስፍሯል። ባለስልጣኑ ሀራ መሬት ከቀድሞ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ጋር ግንኙነት አለ በማለት መክሰሳቸውን ያመለከተው ዘገባው የዜና ወኪሉ በጉዳዩ ዙሪያ ለጌታቸው ረዳ ላቀረበው ጥያቄ ምላሽ ሳያገኝ መቅረቱን ጠቅሷል። የቀድሞው የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ከተከሰሱባቸው ሶስት የክስ መዝገቦች በሁለቱ ነጻ መባላቸውን ጠበቃቸው ተናገሩ። የአቶ ታዬ ጠበቃ አቶ አበራ ንጉሴ ለዶይቼ ቬለ እንደተናገሩት ዛሬ ህዳር 3 2018 በዋለው የፌዴራል ከፍተኛ ፍርድ ቤት የልደታ ምድብ ችሎት አቶ ታዬ ከተከሰሱባቸው ጭብጦች በሁለቱ ከባድ ክሶች ነጻ ተብለዋል። አቶ ታዬ ነጻ የተባሉባቸው የክሶች ጭብጦች በኢትዮጵያ የወንጀል ሕግ አንቀጽ 251 አምሮ ውሃ ስር በተጠቀሰው ከጠላት ጋር ማበርና ሁለተኛው የሀገር መከላከያን ለመምታት ግዙፍ ዝግጅት አድርገዋል የሚሉ ናቸው። አቶ ታዬ የጽና ፍቃድ ሳይኖራቸው የጦር መሳሪያ ይዘው መገኘት በሚለው ክስ በሰነድም ሆነ በሰው ምስክርነት ማስተባበል መቀበል ባለመቻላቸው በፍርድ ቤቱ ብያኔ ማግኘቱን የገለጹት ጠበቃ አብራ ተከሳሹን ጥፋተኛ ማለቱን ተናግረዋል። አቶ ታዬ ደንደአ ጥፋተኛ በተዋሉበት ክስ የቅጣት ማስተያየት ለመስማት ፍርድ ቤቱ ለህዳር 15 ቀን 2018 ቆጠሮ መስጠቱን ገልጸዋል። የዩጋንዳ ፕሬዝዳንት በህንድ ውቅያኖስ ጉዳይ ኬንያን አስጠነቀቁ። የዩጋንዳ ፕሬዝዳንት ዮዌሪ ሙሴቬኒ የሰሞኑ በሰጡት አስተያየት የሀገራቸው የባህር በር አልባነት ቀጠና ውጥረት ሊፈጥር እንደሚችል ፍንጫ የሰጡ ሲሆን የህንድ ውቅያኖስ የእኛ ነው ሲሉ ኬንያን አስጠንቅቀዋል። የዩጋንዳ የባህር ኃይል መገንባት ብትፈልግ መገንባት አትችልም፣ ምክንያቱም የባህር በር የላትም ያሉት ፕሬዝዳንቱ ጥንቃቄ ካልተደረገ ጦርነቱ ሊነሳ እንደሚችል አስጠንቅቀዋል። የባቡር መተላለፊያ በተመለከተ ከኬንያ ጋር ማለቂያ የለሽ ውይይት አድርገናል፣ የህንድ ውቅያኖስ ግን የእኛ ነው፣ ውቅያኖሱም መውሰድ አለብን ብለዋል ሙሴቬኒ። የዩጋንዳ ፕሬዝዳንት የመጀመሪያ ልጅና የአገሪቱ ጦር መሪ ጀኔራል ሙሀዚ የአባቱን አስተያየት በማስተጋባት ዩጋንዳ የህንድ ውቅያኖስ ተደራሽ ሊሆንላት እንደሚገባ አስረግጦ ተናግረዋል። ኬንያ በፍጥነት የህንድ ውቅያኖስ ተደራሽ ልታደርግልን ይገባል ያሉት ሙሀዚ ይህንን የይገባናል ጥያቄ ያለማክበር ወደፊት ትልቅ ችግር ሊፈጥር ይችላል ሲል አስጠንቅቀዋል። ዩጋንዳ ያለ ባህር ለረጅም ጊዜ ተዘግታ መቆየቷን ያነሱት ጀኔራሉ የባህር በር ጉዳይ የንግድ ብቻ ሳይሆን የብሔራዊ መብትና ሉዓላዊነት ጉዳይ መሆኑን አጽንኦት ሰጥተዋል።

በጆርጂያ በወታደራዊ አውሮፕላን መከስከስ አደጋ የ20 ሰዎች ሕይወት አለፈ። በጆርጂያ በተከሰተው የቱርክ ወታደራዊ አውሮፕላን መከስከስ አደጋ 20 ወታደሮችና የበረራ አባላት ሕይወታቸው ማለፍ ተሰምተዋል። የቱርክ አየር ኃይል ንብረት የሆነው ሲ130 የሚል ሲያም ያለው ወታደራዊ አውሮፕላኑ ከአዘርባይጃን ተነስተው ወደ ቱርክ እየበረረ በነበረበት ወቅት ነው በጆርጂያ ሲግናጊ ማዘጋጃ ቤት አካባቢ የተከሰከሰው። የተለቀቀ ተንቀሳቃሽ ምስሎች እንደሚያሳዩት የአውሮፕላኑ በረራ ተዛብተው ወደ መሬት ወርቅ ታይተዋል። ትናንት ጠዋት ከቱርኳ ትራብዞን ከተማ ተነስቶ ለወታደራዊ ተልእኮ ወደ አዘርባጃኗ ጋንጃ ከተማ የተጓዘው አውሮፕላኑ ከጋንጃ ከተማ ወደ ቱርኪያ የተመለሰ በነበረበት ወቅት ለ27 ደቂቃ ከራዳር በመሰወር ከደቂቃዎች በኋላ በጆርጂያና አዘርባጃን ድንበር አቅራቢያ መከስከስም ነው የተገለጸው። የቱርክ መከላከያ ሚኒስቴር እንዳስታወቀው በአውሮፕላን ውስጥ የነበሩ ሀያ ወታደሮችና የበረራ አባላት በአደጋው ህይወታቸው አልፈዋል። የቱርክ ፕሬዝዳንት ረሲብ ጣይብ አርዶሃን ከጆርጂያ ባለስልጣናት ጋር በመቀናጀት የአውሮፕላኑ ፍርስራሾች የማስመለስ ስራ የተከናወነ መሆኑ ገልጸው የአደጋው ምክንያት እየተጠራ ይገኛል ማለታቸው አርቲ እና አልጀዚራ ዘግበዋል። የተወደዳችሁ የቻናላችን ተከታታዮች ለለት ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ ያመሰግንን። ቻናላችን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰነብታቸዋለን። ሰላም።